ዲያብሎስን እንዴት ማሸነፍ እንችላለን? ምንጊዜም የዲያብሎስን ውጊያዎች ማሸነፍ ከባድ እንደሆነ አድርገህ የምታስብ ከሆነ ትዝላለህ፣ ትደክማለህ፣ እጅህን ትሰጣለህ፣ ትወድቅማለህ። ነገር ግን ዲያብሎስ በሚዋጋህ ጊዜ እንደምታሸንፈው እርግጠኛ ከሆንክ እግዚአብሔር ከምትችለው በላይ እንድትፈተን አይፈቅድምና ታሸንፈዋለህ። ዲያብሎስን ተዋግተው ድል ስላደረጉት ቅዱሳን አባቶች ዘወትር በተመስጦ አስብ። ዲያብሎስ እጅግ በጣም ፈታኝ ውጊያ ቢከፍትበትም ድል ስላደረገው ስለ ጻድቁ ስለ ዮሴፍ ታሪክ አስታውስ። በዲያብሎስ ውጊያ ከወደቁት ከዳዊትና ከሶምሶን ታሪክም ትምህርት መቅሰም ትችላለህ። የእነዚህ አባቶች መውደቅ መንስኤው ምን እንደሆነ ወቅ። የወደቁ አባቶች ታሪክ ተጽፎ የተቀመጠው ከእነርሱ አወዳደቅ ተምረን ራሳችንን እንድንጠብቅ ለእኛው ጥቅም ሲባል ነው። በመጽሐፍ ቅዱስና በታሪክ ብዛት ያላቸው ዲያብሎስን የማሸነፍ ገድሎች ተጽፈው እናገኛለን። ምንም እንኳ ሰው እጅግ በከፋ ኃጢአት ቢወድቅም ንስሐ መግባት እንደሚችል እናውቃለን። ይህ በሶምሶንና በጠቢቡ ሰሎሞን እንዲሁም በሌሎች ታላላቅ ሰዎች ታሪክ ውስጥ በግልጽ የታየ ነው። ስለዚህ ከባድ ኃጢአት ሰርተን ስንጎሳቆል ዲያብሎስ ተስፋ ለማስቆረጥ ቢዋጋን፣ እነዚህን የንስሐ ታሪኮች በማስታወስ ልንበረታታና ልንጽናና ይገባል። ቅዱስ እንጦንስን ያህል ከባድ የተለያዩ ብዛት ያላቸው ውጊያዎች ቢከፈትበትም አሸንፏል። ከሌሎች ቅዱሳን አባቶችም ተመሳሳይ ትምህርት መውሰድ እንችላለን። እግዚአብሔር ሲፈጥረን ኋላም የእኛን ስጋ ሲለብስ ይህ አፈጣጠራችንን ቀድሶታል። ለዚህም ነው በቅዳሴ ጎርጎሪዎስ እኔነቴን በአንተ ትቀድሰዋለህ በማለት የምናመሰግነው። ይህ እኛነታችን ዲያብሎስን ለማሸነፍ ታላቅ ብቃት አግኝቷል። መንፈስ ቅዱስ የሚያድርበት የእግዚአብሔር ቤተ መቅደስ ነንና ከውሃና ከመንፈስ በመወለድም የእግዚአብሔር ልጆች ሁነናል። የተሰጠንን ኃይል ስናስታውስ በዙሪያችን የከበበንንም ተጨማሪ መንፈሳዊ ኃይል ማስታወስ ይገባናል። የእግዚአብሔር መንፈስ ከእኛ ጋር ስላለ በውጊያው አውድማ ላይ ብቻችንን አለመሆናችንን መርሳት የለብንም። መንፈስ ቅዱስ ስለ ኃጢአት ይወቅሰናል፣ ሁሉን ያስተምረናል፣ ወደ እውነት ይመራናል። ታዲያ እንዴት አድርጎ ነው ዲያብሎስ የመንፈስ ቅዱስ ኅብረትና የመድኃኒታችን የኢየሱስ ክርስቶስ ጸጋ ከእኛ ጋር እያለ ሊያሸንፈን የሚችለው? የምንኖረውም ከክርስቶስ ጋር እንጂ ብቻችንን አይደለም። ከዚህ በተጨማሪ መዳንን እንወርስ ዘንድ ወደ እኛ የሚላኩና የሚያገለግሉን ቅዱሳን መላእክት በዙሪያችን አሉ። ድል ባደረጉና በዙሪያችን ልክ እንደ ደመና በከበቡን ምስክሮች መታጀባችንን ከተመለከት ሸክምን ሁሉ ቶሎም የሚከበንን ኃጢአት እናስወግድ፣ እንበረታታና እንጽናናና መድኃኒታችን ኢየሱስ ክርስቶስ የተናገረንን እናስታውስ። እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? እያንዳንዳችንንም እንደዚህ ብሎናል፣ አልጥልህም አልተውህም። በምትሄድበት ሁሉ አምላክህ እግዚአብሔር ከአንተ ጋር ነው። እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ። በውጊያችን ቀና እንሆን ዘንድ እስቲ ተዋግተው ድል ስላደረጉት እግዚአብሔር የገባላቸውን ቃል ኪዳን እናስታውስ። ለምሳሌ እግዚአብሔር ለሰባቱ አብያተ ክርስቲያናት የገባውን ቃል ኪዳን እንመልከት። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኔ ላይ እንደተቀመጥኩ ድል ለነሳው በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ ይላል። ውጊያችንን የሚዋጋልን እግዚአብሔር መሆኑ እስቲ በትክክል እናረጋግጥ። ዲያብሎስ ምንም እንኳ ኃይለኛ ቢሆንም ወሰን በሌለው በእግዚአብሔር ኃይል ፊት ምንም አይደለም። ዲያብሎስ የሚያገሳ አንበሳ ተብሎ ቢሰየምም እግዚአብሔር የዚህን አንበሳ አፍ መልአኩን ልኮ ዘግቶታል። በእርግጥም ሰልፉ ለእግዚአብሔር ነው። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። የሚዋጋው እግዚአብሔር ስለሆነ ዲያብሎስን በፍጹም አትፍሩት። ምንም እንኳ ዲያብሎስ ብልህና ደለበኛ ቢሆንም በእግዚአብሔር ልጆች ፊት ደካማ ስለሆነ አትፍረው። ስለ ዲያብሎስ መድኃኒታችን እንዲህ ብሏል፤ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። ሉቃስ ወንጌል ምዕራፍ 10 ቁጥር 18። ጌታችን በመስቀል ላይ ሳለ ራሱን ስለቀጠቀጠልን አሁን እንደ ቀድሞ የዚህ ዓለም ገዢ የሚለው ስም አይስማማው። ኢየሱስ ክርስቶስ ከመሰቀሉ አስቀድሞ አሁን የዚህ ዓለም ገዢ ወደ ውጭ ይጣላል፣ የዚህ ዓለም ገዢ ስለተፈረደበት ነው ብሏል። ይህ በመሆኑ ጌታ እባቡንና ጊንጡን ትረግጡ ዘንድ በጠላትም ሁሉ ላይ ሥልጣን ሰጥቻችኋለሁ ብሎናል። መድኃኒታችን የጠላትን ኃይል ሁሉ እንደምንረግጥ የሰጠን ቃል ኪዳን በልቡናችን ያለውን ፍርሃት ማስወጣት የሚችል ሙሉ ኃይል ያለውና መረጋጋትን የሚያሳድር ቃል ኪዳን ነው። ይህን ታላቅ መለኮታዊ ቃል ኪዳን ቤተ ክርስቲያን ስለምትቀበል ዲያብሎስንና የጠላትን ኃይል ሁሉ እንዳንፈራ በምስጋና ጸሎታችን ውስጥ በየዕለቱና በየሰዓቱ እንድን ደግሞ ታስተምረናለች ከዚህ ሁሉ በመነሳት በዲያብሎስ ላይ ስልጣን አለን እንላለን እንጂ ዲያብሎስ በእኛ ላይ ምንም ስልጣን የለውም። አጋንንት በመድኃኒታችን ስም ሊገዙልንም ይችላሉ። ሌላው ቢቀር አምላካችን እኛ አማኞችን ከሚከተሉን የተለያዩ ምልክቶች አጋንንትን ማውጣት በግንባር ቀደምትነት ነው የጠቀሰው። በእርግጥ አጋንንትን ከማውጣት ስጦታ አጋንንትን ድል ማድረግ ይቀድማል። የዲያብሎስን ማታለያዎችና ፈተናዎች ያሸነፈ ሁሉ በጽናት ስለሚቆም በዲያብሎስ ላይ ኃይል ስላለው ዲያብሎስ ይፈራዋል። ምንም አይነት እውቀት የሌላቸው ብዛት ያላቸው መነኮሳት ዲያብሎስን በምድረ በዳ ድል አድርገውታል። ሰማይታትና ናዛዚያንም ፈተናዎቹን ውጊያዎቹንና የውጊያ መሳሪያዎቹን ማርከዋል፣ ድልም አድርገዋል። የዲያብሎስ ኃይል በተገዙት ላይ ብቻ ነው። ጌቶችን የሚፈጥሯቸው ባሮች ናቸው የሚለው ዘይቤያዊ አነጋገር ትክክል ነው። ይህም ማለት የባሮች ራሳቸውን ማዋረድና መገዛት ለጌቶች ድል ማድረግና መኩራራት ምክንያት ይሆናል ማለት ነው። ወደ ዲያብሎስ በሚገዙት ላይም ይኸው ይተረጎማል። እግዚአብሔር አርነት ያወጣቸው የእግዚአብሔር ልጆች ግን በእውነት አርነት ወጥተዋል። Thank